ሩሲያን ያስደነገጠው የዩክሬን ያልታሰበ ጥቃትና የእስራኤል የበቀል እርምጃ በሁቲዎች። አንድ ሲገደልባት አስር እየገደለች ያለችው እስራኤል በሁቲዎች ከሰሞኑን ለተፈጸመባት ጥቃት እጅግ አስከፊ የተባለ ግብረ መልስ መስጠቷ ታውቋል። በዚህም እስራኤል ከየመኑ ሁቲ ጋር ወደ ቀጥታ ጦርነት ገብታለች እየተባለ ነው። እስራኤል ጠላቶቿ እየበዙ እሷም በጦርነት ውስጥ እየዳከረች ነው። በዚህ በኩል ደግሞ ዩክሬን ፈጽሞ ያልተጠበቀና ሩሲያን በቁጣ ያነደደ ተግባር ፈጽማለች። ከእስራኤል እስከ ሩሲያ የዘለለው አስገራሚ መረጃ በትንታኔ እንመለከቷለን። ውድ የሁሉዴይሊ ቤተሰቦቻችን እስከ ትንታኔያችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ ን ወደ መረጃው እናሻግራችሁ። እስራኤል እሁድ ለተፈጸመባት ጥቃት በሁቲዎች ላይ የአጸፋ እርምጃ ወስዳለች። የመን ሁቲ በዴቪድ ቤንጎሪያን የአየር ማረፊያ ላይ ለፈጸሙት የሚሳይል ጥቃት አጸፋ የመን ውስጥ የሚገኙ የቡድን ኢላማዎች መምታቱን የእስራኤል ጦር አስታወቀ። የእስራኤል የመከላከያ ኃይል ጥቃት የተፈጸሙባቸው ስፍራዎች በመን ሁዴዴ ወደብ ላይና በከተማዋ በሚገኝ የሲሚንቶ ፋብሪካ ላይ ሲሆን እነዚህም የሁቲ ኃይሎች ያቅርቦት ማዕከል ናቸው ብሏል። በሰላሳ የእስራኤል ጀቶች አመሻሹን የተናጠችው የመን ከባድና ወገብ ሰባር የሆነ ጥቃት ተፈጽሞባታል። የመን ሆዴዳ የወደብ ከተማ ዘጠኝ ወታደራዊ ኢላማዎች መመታታቸው አልጀዚራ ከሁቲ ምንጮች ያገኘው መረጃ ዋቢ አድርጎ ዘግቧል። የእስራኤል መገናኛ ብዙሃን ቢያንስ ሰላሳ ተዋጊ ጀቶች የመንን በማጥቃቱ ረገድ ተሳትፏል የሚል መረጃ እያጋሩ ይገኛሉ። የመን ሁቲ በእስራኤል ቤንጉሪያን አየር ማረፊያ አቅራቢያ ጥቃት ማድረሱን ተከትሎ የተፈጸመ የተቀናጀ ጥቃት ነው። አንድ ስማቸው ያልተጠቀሰ የአሜሪካ ከፍተኛ ባለስልጣን እስራኤልና አሜሪካ በቅንጅት የፈጸሙት ጥቃት መሆኑን ይፋ አድርገዋል። ጥቃቱ ለውቲ ድጋፍ የሚያ የሚያደርግ ፋብሪካ ላይ ኢላማ ማድረጉ የተነገረ ሲሆን የጉዳቱ መጠን ምን ያህል ነው የሚለው እስካሁን አልተገለጸም። ይህ ዜና እስከተጠናከረበት ሰዓት ድረስ ከእስራኤልም ሆነ ከሁቲ በኩል የወጣ መግለጫ የለም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሁቲ ጥቃት አጽፋዊ ምላሽ እንሰጣለን ማለታቸው የሚታወስ ነው። ሁቲዎች እሁድ እለት በእስራኤል የአየር ማረፊያ ላይ የፈጸሙትን ጥቃት ተከትሎ እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ ለማስፋፋት ለወጣቸው እቅድ ምላሽ አየር ማረፊያዎቿን ኢላማ በማድረግ አጠቃላይ የአየር እንቅስቃሴዎቿን እናቅባለን ብሏል። ጥቃቱን የአሜሪካና የእስራኤል የጋራ ወረራ ነው ያለው በኢራን የሚደገፈው ሁቲ እስራኤል ሰኞ ዕለት በፈጸመችው ጥቃት አንድ ሰዎች ቆስሏል ብሏል። አሜሪካ ግን በጥቃቱ ተሳትፎ እንደሌላት አስተባብላለች። የእስራኤል የመከላከያ ኃይል የተፈጸመው ጥቃት በወደብ ላይ የቆሙ መርከቦችን ለመከላከል የተወሰደ ግልጽ እርምጃ ነው ብሏል። ጥቃት የተፈጸመበት የሲሚንቶ ፋብሪካ የቡድኑ ወሳኝ የገንዘብ ምንጭ መሆኑን እና ከመሬት በታች መተላለፊያዎችን እንዲሁም መሰረተ ልማቶችን ለመገንባት የሚያገለግል ነው። በተጨማሪም ወደቡም ከኢራን የሚመጡ የጦር መሳሪያ ተሽከርካሪዎችን መተላለፊያ ነው በሚል አላማ ሆኗል። ጥቃት የተፈጸመበት ወደብ የመን ካሏት የባህር በሮች መካከል ሁለተኛው ትልቁ ሲሆን ወደ አገሪቱ ከሚገባው ምግብ 80 በመቶ በዚህ በኩል ነው የሚያልፈው። የተለያዩ በወደብ ከተማ የሚኖሩ ምንጮች ለሮይተርስ ዜና ወኪል እንደተናገሩት ከአስር በላይ ጥቃቶች በሁዳዴህ ወደብና በሌሎች የከተማ ክፍሎች ውስጥ በሚገኙ ስፍራዎች ተመጥተዋል። ሌሎች አራት ጥቃቶች ደግሞ የሲሚንቶ ፋብሪካውን ይላማ አድርገዋል። በውቲ የሚመራው የጤና ሚኒስቴር ቃል አቀባይ አኒስ አልአስባሂ ቢያንስ 21 ሰዎች በጥቃቱ ጉዳት ደርሶባቸ ተደርጓቸዋል ብለዋል። ሁቴዎች ጥቃቱ የተፈጸመው በአሜሪካና በእስራኤል የጋራ ጥምረት ነው ሲሉ ከሰዋል። ነገር ግን አንድ የአሜሪካ የመከላከያ ባለስልጣን ለፈረንሳይ ዜና ወኪል ኤፍፒ ኃይሎቻቸው እስራኤል ሰኞ በፈጸመችው የአየር ጥቃት አልተሳተፉም በማለት አስተባብለዋል። ባለፈው እሁድ ሁቴዎች ተኩሰው ከቴላቪቭ አቅራቢያ ቢንጉሪያን አየር ማረፊያ ወደ ዋነኛው የመንገደኞች ማስተናገጃ በሚወስደው መግቢያ መንገድ ላይ ወድቆ ነበር። በፍንዳታው አራት ሰዎች መቁሰላቸውና ሌሎች ሁለት ሰዎች ደግሞ ወደ መደበቂያ ቦታ ሲያምሩ ቆስለዋል። የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ጥቃቱን ተከትሎ የአጸፋ እርምጃ እንደሚወስዱ ከዚህ በፊትም ጥቃት ፈጽመናል ወደፊትም ጥቃት መፈጸማችንን እንቀጥላለን ብሏል። ሁቲዎች በእስራኤል አየር ማረፊያ ላይ የፈጸሙትን ጥቃት በተመለከተ ኢራን እጇ እንደሌለበት ቡድኑ ጥቃቱን በራሱ ውሳኔ ያደረሰው ነው ብላለች። አሜሪካ በየመኑ ሁቲዎች ኢላማዎች ላይ የአየር ጥቃት ስትፈጽም ቆይታለች። የቀድሞው የአሜሪካ ፕሬዚዳንት በሁቲ ኃይሎች ላይ ጥቃት እንዲፈጸም ያዘዙ ሲሆን፣ ዶናልድ ትራምፕ ስልጣኑን ከተረከቡ በኋላም ጥቃቱ ቀጥሏል። ባለፈው ሳምንት አሜሪካ በሰሜን ምዕራብ የመን ውስጥ በሚገኘው የስደተኞች ማቆያ ማዕከል ላይ የአየር ጥቃት ፈጽሞ ቢያንስ 68 ሰዎች መገደላቸውን ሁቲዎች አስታውቀው ነበር። እስራኤል በየመን ባደረሰችው የአየር ጥቃት ላይ አሜሪካ አለመሳተፏን ተናገረች። በ30 የጦር ጀቶች የመን ስትደበደብ እስራኤል ከዋሽንግተን ጋር በተቀናጀ መንገድ የፈጸመችው ነው የሚል መረጃ መጋራቱ አይዘነጋም። በወሌዳ የደረሰው የአየር ጥቃት ፔንታጎን እጁ እንደሌለበት አንድ ስማቸው ያልተጠቀሰ የመከላከያ ባለስልጣን ላልጀዚራ ገልጿል። በዛሬው የአየር ጥቃት ዋሽንግተን አልተሳተፈችም ብሏል ባለስልጣኑ በሌላ በኩል ከጥቃቱ በኋላ የጋዛው ሐማስ የእስራኤልን ጥቃት በየመን አውግዟል። በሆሬዳ የንጹሐን መሠረተ ልማት ላይ የተዘረጋ ዘመቻ ነው ብሎታል። አስከፊው ጥቃት ከጦር ወንጀል ጋር የሚስተካከል ነው ያለው ሐማስ የአንድ አገር ስርዓታዊ የሽብር ድርጊት ነው የሚል ስም ሰጥቶታል። ከዚህ ሁሉ አስከፊ የተባለ ጥቃት በኋላም እስራኤል በድጋሚ ጥቃት መፈጸሟ ተነግሯል። የመን በድጋሚ በእስራኤል ተመታች። እስራኤል በድጋሚ የመን ላይ ከባድ የአየር ጥቃት አደርሳለች። የእስራኤል ጦር ከየመን ዋና ከተማ ሰናአ አየር ማረፊያ አቅራቢያ ዜጎች እንዲለቁ ካስጠነቀቀ በኋላ በአጭር ጊዜ ውስጥ የተፈጸመ ጥቃት ነው። የሁቲው ሚስራ ቴሌቪዥን እስራኤል ሰናን በቦምብ መደብደብ መጀመሯ ይፋ አድርጓል። ማስጠንቀቂያው ሳይውል ሳያድር የደረሰ ጥቃት ሲሆን ትላንት አመሻሹን ከ20 በላይ ጀቶች ተጠቅማ የመንን የመታቸው እስራኤል ጦርነት መክፈቷን የሚገልጽ ነው ተብሏል። ሰና ዓለም አቀፍ አየር ማረፊያ ልመታ ነው ባለችበት ቅስበት የደረሰው ጥቃት የመናውያንን አስጨንቋቸዋል። እስራኤል ከየመን እስከ ሶሪያ ከሊባኖስ እስከ ፍልስጤም ጋዛ ጥቃት ስትፈጽም አድራለች ሲል የዘገበው አልጀዚራ ነው። በሌላ በኩል ደግሞ የዩክሬን የድሮን ጥቃት ምክንያት የሞስኮ አውሮፕላን ማረፊያ መዘጋታቸው ተገለጸ። ዩክሬን ለሁለት ተከታታይ ምሽት በግዛቷ ውስጥ የሰው አልባ አውሮፕላን ጥቃት መፈጸሟን ሩሲያ ገለጸች። የሞስኮ አራቱም ዋነኛ አውሮፕላን ማረፊያዎች የሰው አልባ አውሮፕላን ድሮን ጥቃት ተከትሎ ለሰዓታት መዘጋታቸው ተገልጿል። የሞስኮ ከንቲባ ሰርጌ ሶቪያን እንዳሉት 19 ከተለያዩ አቅጣጫ የተወነጨፉ የዩክሬን ድሮኖች ሰማይ ላይ ሳይደርሱ ወድመዋል። የተወሰኑ ድሮኖች ግን ዋነኛ አውራ ጎዳናዎች ላይ እንዳረፉና በሰዎች ላይ ጉዳት አለመድረሱን ተናግረዋል። ዩክሬን ጥቃቱ መፈጸሙን ባታረጋግጥም የኬፍ ከንቲባ በበኩላቸው ሩሲያ ምሽት ላይ የድሮን ጥቃት መሰንዘሯን ገልጿል። የሩሲያ ፔንዛና ቮሮኔዝ ከተሞች ከንቲባዎችም የድሮን ጥቃት ኢላማ ሆነናል ብለዋል። ያልተረጋገጡ የሩሲያ ወታደራዊ ድረገጾች እንደሚሉት በደቡብ ሞስኮ የህንፃ መስኮቶች ተሰባብረዋል። የሩሲያ መከላከያ ሚኒስቴር ሰኞ 26 የዩክሬን ድሮኖችን እንዳከሸፈ አስታውቋል። ዩክሬን ባለፈው ወር ባደረሰችው የድሮን ጥቃት ሶስት ሰዎች ሞስኮ ውስጥ ተገድለዋል። ባለፈው ሳምንት ዩክሬን ወደ ሩሲያ ክሩስክ ግዛት ለመግባት እየሞ የሞከረች እንደሆነ ሪፖርቶች ወጥተዋል። ከሁለት ወር በፊት ሩሲያ አካባቢውን ሙሉ በሙሉ መቆጣጠሯን አስታውቃለች። ዩክሬን ግን አሁንም በስፍራ ወታደሮቿ እንዳላት ትገልጻለች። ዩክሬን ባደረሰችው ጥቃት ሳቢያ ያሳለፍነው ሰኞ ዕለት በክሩስክ በሚገኝ ሪሊስ ከተማ የኤሌክትሪክ አቅርቦት መቋረጡን አገር ገዢው አሌክሳንደር ኪኒስቲን ተናግሯል። በጥቃቱም ሁለት ታዳጊዎች መጎዳታቸውን አክሏል። ቢቢሲ ያላረጋገጣቸው የሩሲያ ወታደራዊ ድረገጾች እንደሚሉት ዩክሬን በሚሳይልና በቦምብ ድንበር አሻግራ ጥቃት ፈጽማለች። ጠላቶቻ ችን በሩኬ ድልድይ አፍርሰውብናል። ጠዋት ላይ ወታደሮች ጥቃት ሰንዝረዋል። በወታደር የተሞሉ ተሽከርካሪዎች ጉዞ ጀምረዋል። ድንበር ላይ ከፍተኛ ውጊያ ነው ያለው ሲል አንድ የድረ ገጽ ጦማሪ ገልጿል። ዩክሬን ባወጣችው መግለጫ በኩርስክ ግዛት ኦፕሬሽን ከጀመርን ከ9 ወራት በኋላ በስፍራ ያሉት ወታደሮች እንቅስቃሴ ቀጥሏል ብላለች። ከሩሲያ በኩል ይፋዊ ምላሽ ባይሰጥም ወታደራዊ ድረ ገጾች በሁለቱም ወገን ያለውን ፍጥጫ አመላክቷል። ከዩክሬን ሰሜን ምስራቃዊ ድንበር 12 ኪሎ ሜትር ርቀት ላይ ከምትገኘው ሱሚ ነዋሪዎች በአፋጣኝ እንዲወጡ ማሳሰቢያ ተሰጥቷቸዋል። ዩክሬን ባለፈው ዓመት ነሐሴ ወር ድንገተኛ ጥቃት በክሩስክ ማድረሷ ይታወሳል። ሱሚ ከተማን ለመጠበቅና ከወታደራዊ እንቅስቃሴ ነጻ የሆነ የከለላ ቦታ ለማግኘት ስትል ጥቃቱን የፈጸመች ሲሆን በቀጣይ ለሚኖሩ ውይይቶች እንደ አንድ የመደራደሪያ ነጥብ ለመያዝም ትፈልጋለች። በዩክሬን የድሮን ጥቃት አራት የሞስኮ አውሮፕላን ማረፊያዎች ተዘግተዋል። ሩሲያ 26 የዩክሬን ድሮኖችን ማክሸፏን አስታውቃለች። ዩክሬን ለሁለት ተከታታይ ምሽቶች በግዛቷ ውስጥ የሰው አልባ አውሮፕላን ጥቃት መፈጸሟን ሩሲያ የገለጸች ሲሆን የሞስኮ አራቱም ዋነኛ አውሮፕላን ማረፊያዎች ጥቃቱ ተከትሎ ለሳታት መዘጋታቸው ቢቢሲ ዘግቧል። የሞስኮ ከንቲባ ሰርጌይ ሶቢያን እንዳሉት 19 ከተለያየ አቅጣጫ የተወነጨፉ የዩክሬን ድሮኖች ሰማይ ላይ ሳይደርሱ ወድመዋል። የተወሰኑት ድሮኖች ግን ዋነኛ አውራ ጎዳናዎች ላይ እንዳረፉ፣ በሰዎች ላይ ጉዳት አለማድረሳቸውን ተናግረዋል። ዩክሬን ጥቃቱ መፈጸሙን ባታረጋግጥም፣ ሩሲያም ምሽት ላይ የድሮን ጥቃት መሰንዘሯን የኬቭ ከንቲባ ገልጿል። የሩሲያ ፔንዛና ቮሮኔዝ ከተሞች ከንቲባዎች የድሮን ጥቃት ይላማ ሆነናል ብለዋል። የሩሲያ መከላከያ ሚኒስቴር ሰኞ ዕለት 26 የዩክሬን ድሮኖች እንዳከሸፈ አስታውቋል። ዩክሬን ባለፈው ወር ባደረሰችው የድሮን ጥቃት ሶስት ሰዎች ሞስኮ ውስጥ መገደላቸውን ቢቢሲ አስታውቋል። ውድ የቻናላችን ተከታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበትና ና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የአሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘናላችሁ እንቀርባለን። ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።